ስለዚህ ራስን መካድ የሚለውን ሀሳብ ከቁጥር 34 ላይ ብቻ ነበር ከማርቆስ ወንጌል ምዕራፍ ስምንት ቁጥር 34 ላይ ብቻ ነበር ባለፈው ሳምንት የተመለከትነው። አሁን ወረድ ብለን እናነብና በእነዚህ ክፍሎች ላይ ደግሞ ጌታ የሚያስተምረንን ነገር የሚመክረንን ነገር እንሰማለን ማለት ነው። ስለዚህ ሁልጊዜ እንደምናደርገው ለእግዚአብሔር ቃል ክብር ቆመን ማርቆስ ወንጌል ምዕራፍ 8 ከቁጥር 34 ጀምሮ ያለውን ቃል እስከ 38 ድረስ ያለውን ቃል በጌታ በኢየሱስ ስም አነበዋለሁ። እንደዚህ ይላል፣ ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድናት የሚወድ ሁሉ ያጠፋታልና ስለ እኔ ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል፣ ይላል። አመሰግናለሁ። ባለፈው ሳምንት ራስን መካድ የሚል ሀሳብ አንስተን ስንነጋገር በመሰረታዊነት መጽሐፍ ቅዱስ የሚያስተምረውን ራስ መካድ ጌታ ኢየሱስ ክርስቶስ የሚናገረውን ራስ መካድን ሰዎች ወይ ደግሞ ተቋማት በተለያየ አይነት መንገድ እየተረጎሙት ላልተገባ የህይወት መልክ እንደሚዳረጉ ተመልክተናል። ለምሳሌ ራስን መካድ ብለው አንዳንዶች ራስ መካድ ማለት ራስ መጣል ነው ብለው ያስባሉ። ስለዚህ ራሳቸውን ይጥላሉ። ራሳቸውን ይጥላሉ፣ ንጽህናቸውን አይጠብቁም፣ ፀጉራቸውን ያስረዝማሉ፣ አዳፋ ልብስ ይለብሳሉ፣ ከሰው ተገልለው ይኖራሉ። ባዶ እግራቸውን ይጓዛሉ፣ ባዶ እግራቸውን ይሄዳሉ። ለዚህ የሚሰጠው ትርጉም ምንድን ነው? ጠጋ ብለን ስንጠይቅ ራስን መካድ ነው። ነገር ግን የእግዚአብሔር ቃል የሚያስተምረን ራስ መካድ ማለት ራስ መጣል አይደለም፣ ራስ መጣል ማለት አይደለም። በሌላ ወገን ደግሞ ራሱን ይካድ የሚለውን ሀሳብ ትኩረት ባለመስጠት ለጾም፣ ለመንፈሳዊ ልምምዶች በእግዚአብሔር ቃል ህይወታችንን ለመግራት ጊዜ ለማሳለፍ እድል አንሰጥም። በዚህ ወገን ያለን ደግሞ ለስጋን በጣም ማሽሞንበን ውስጥ እንገባለን። በዛ ወገን ያሉት ራስን መካድ ራስን መጣል ነው ይላሉ። በዚህ ወገን ደግሞ ያሉት አይ ኢየሱስ ክርስቶስ ስለ እኔ ቤዛ ሆኗል፣ ስለ እኔ ሁሉን ጨርሶታል፣ ሲበዛ ደግሞ ጾሞልኛልም እያልን ስጋችን በምንም አይነት ሰፈሪንግ ውስጥ እንዲያልፍ አንፈልግም። ነገር ግን ሁለቱም ዋልታ የረገጡ የስህተት ትምህርቶች ናቸው። ሁለቱም ስጋንም አለ ልክ መንከባከብ ስጋንም አለልክ በስስት መያዝ ስጋንም ደግሞ አለልክ መጨቆን። ሁለቱም ጽንፍ፣ ሁለቱም ዋልታዎች ወደ ስተት ትምህርት ይመሩናል። ራስን መካድ ታዲያ ምንድን ነው የሚለውን ሐሳብ ተመልክተን ነው ያለፍነው። ራስን መካድ ማለት ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል፣ እኔም ከእርሱ ጋር ሞች ያለው ሞቱን በሚመስል ሞት ምን ብያለሁ? ተባብር ያለው ትንሣኤውን በሚመስል መነሳት ደግሞ ከእሱ ጋር እተባበራለሁ ብሎ ለእግዚአብሔር ነገር ሕያው መሆን ለእግዚአብሔር ነገር፣ ለመንፈሳዊ ነገር፣ ለቃሉ ነገር፣ ለጽድቅ ነገር፣ ለበጎ ነገር፣ ለመልካም ነገር አክቲቭ መሆን፣ ሕያው መሆን፣ ንቁ መሆን፣ ትጉ መሆን። ራስን መካድ ማለት ለኃጢአት አለመገኘት፣ ለአመፅ አለመገኘት፣ ለእርኩሰት አለመገኘት፣ እግዚአብሔር ለሌለበት ስፍራ አለመገኘት። እሱ ማለት ራስ መካድ ነው። ሐዋርያው ቅዱስ ጳውሎስ ከእንግዲህ እኔ አልኖርም ክርስቶስ በእኔ ሕያ ሆኖ ይኖራል እኔ አልኖርም ማለቱ እኔ እያለ የሚያወራው ይሄ ኃጢአታዊ ማንነቴ ይሄ ዓለምን የሚወደው ማንነቴ አይኖርም። ከዚህ በኋላ እሱ ሞቷል፣ ከክርስቶስ ጋር ተሰቅለዋል። ከዚህ በኋላ የሚኖረው ክርስቶስ ኢየሱስ ነው። ይህንን ነው ባለፈው ሳምንት በአጭሩ የተመለከት ነው። ዛሬ ደግሞ ቁጥር 35 ላይ እላይ ያለው በዚህ መልኩ ከተመለከት ነው። ሰላሳ አምስት ላይ ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ነፍሱን ሊያድን የሚወድ ምን ይላታል ያጠፋታል በቃሉ ላይ ተቃርኖ ያለ ይመስላል ነፍሱን ሊያድን የሚወድ ይጠብቃታል መሆን የነበረበት ፓራዶክስ እንዳይፈጠር ተቃርኖ እንዳይፈጠር ነፍሱን ሊያድናት የሚፈልግ ቢሆን ይንከባከባታል ይጠብቃታል። ይኖርላታል ነው መሆን የነበረበት። ግን በመሰረታዊ በመሰረታዊነት መንፈሳዊ ነገር ለመረዳት መንፈሳዊ ነገር ለማወቅ መንፈሳዊ አቆጣጠርን መረዳት ይገባናል። በመንፈሳዊ ዓለም ወይ ደግሞ በጌታ ዓለም ውስጥ ነፍሱን ሊያድን የሚወድ ነፍሱን የሚያጣ ነው። ነፍሱን ደግሞ ለማትረፍ የሚጥር የሚታገል የሚወጣ የሚወርድ የሚለፋ ደግሞ ነፍሱን ምን የሚል ነው? የሚያጣ ነው። ነፍሱን የሚተዋው ነው እንደ ምንም ነገር። መንፈሳዊ ስሌቱ ይሄ ነው። ገንዘብ ማግኘት የሚፈልግ ኢንቨስት ማድረግ የሚፈልግ ኢኮኖሚ መለወጥ ማደግ የሚፈልግ ሰው ገንዘቡን ያጥፋ። ምንም ለአእምሮ የማይመች ነገር ነው። መለወጥ የሚፈልግ መቀየር የሚፈልግ ብዙ ገንዘብ የሚፈልግ ብዙ ማትረፍ የሚፈልግ ብዙ መሰብሰብ የሚፈልግ ብዙ ማካበት የሚፈልግ ገንዘቡን ምን ይበል? ይቆጥብ፣ ይሳሳለት። ይህ የዓለም ትምህርት ነው። መንፈሳዊ ሕይወታችንም ላይ ይህንን መርህ ይዘን ከመጣን ለመዳን የማንደርስ ሰዎች፣ ለመለወጥ የማንደርስ ሰዎች፣ ለእግዚአብሔር ሐሳብ የራቅን ሰዎች እንሆናለን። መንፈሳዊ ዓለም ላይ እንደዛ አይደለም። በመንፈሳዊ ሕይወታችን ስለ ጌታ ስለ ወንጌል ብሎ ሰው ሲከስር እያተረፈ ነው ስለ ጽድቅ ስለ ቅድስና ብሎ ሰው በሕመም ውስጥ ሲያልፍ እየተደሰተ ነው። በእጦት ውስጥ ስለ ጌታ ብሎ፣ በረሃብ ውስጥ ስለ ጌታ ብሎ፣ ስለ ገባው እውነት ብሎ የተለያዩ ፈተናዎችን ሲያልፍ፣ የተለያዩ ተግዳሮቶችን ሲሻገር እያተረፈ ነው። ነፍሱን እያዳነ ነው ማለት ነው። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሁልጊዜ ይህንን ስሌት እንደ ወጣት መርህ አድርገን መያዝ አለብን፣ ልባችን ላይ መጻፍ አለብን። ለምን?

ማን አለ ያልተጠራ? እነ ሳራ ከሴቶች እነዚህ የእምነት ጀግኖች እነዚህ የእምነት አባቶች በምን አይነት ስሌት ነው የእምነት ሰው የተባሉት? በምን አይነት ስሌት ነው ጀግና የተባሉት? በምን አይነት ስሌት ነው ታላላቅ ሰዎች ሆነው መጽሐፍ ቅዱስ ስለ እነሱ ሲያወራ የእምነት አባቶች እንደ ደመና በዙሪያችን እንደ ከበቡን ይናገራል። አረ እንደ ደመና ተብሎ እነዚህ ሰዎች ናቸው የተነሱት። ምንም የተወሳሰበ ነገር የለው። ምንም የተራቀቀ ነገር የለውም። አብርሃምን ከሚኖርበት ስፍራ እግዚአብሔር መጥቶ አናገረው። እኔ ወደ ማሳይ ምድር ሂድ አለው። እኔ ወደ ማሳይ ምድር ሂድ ማለት ልክ በቅድሙ መንፈሳዊ ስሌት መሰረት ውርስህን ክሰር ማለት ነው። የአባትን ውርስ መሬትህን፣ ሀብትህን፣ የተቀመጥክበትን ቦታ

እኔን ታዘ ስትከስር የብዙ አሕዛብ አባት ነው የምትሆነው። በመንፈሳዊ ስሌት የሚቆጠር ነገር ጥለ ስትወጣ የማይቆጠር እንደ ምድር አሸዋ የሆነ ነገር ነው የምሰጥ። ሰይጣን ይህንን ነው አእምሯችን ላይ የሚገለብጠው። ይህንን እንዳናስብ ነው የሚያደርገን ይህ እምነት ወይ ይህ አቆጣጠር

ለዘመናት የተዳረበትን ስፍራ የኖረበትን ስፍራ ወላጆቹ ያሉበትን ስፍራ አደጋ ቢደርስበት ሊጠለል የሚችልበትን ስፍራ ጥለ ሂድ ክሰረ እሱን እጣ ውሱን እኔ ወደማሳየ ምድሪድ ሲባል ይህንን እንደ ትርፍ ሰው እንዴት ያያል? መንፈሳዊ ስሌት ግን ነፍሱን ሊያድን የሚወድ እርሱ ምን ይላታል? ያጠፋታል። ስለኔ ስለ ወንጌል ነፍሱን ግን የሚሰጥ እርሱ ደግሞ ምን ይላታል? ያድናታል። እስቲ እውነት እንነጋገር፣ የሁላችንም ፈተና ይሄ አይደለም? ማለት ምቾቶች አሉን፣ ጥሩ ደስ የሚሉን ስጋዊ ምኞቶች አሉን ማድረግ የምንፈልጋቸው ነገሮች አሉ፣ መልበስ የምንፈልጋቸው መታየት የምንፈልግባቸው ስፍራዎች አሉ። እነዚህ ትክክል እንዳልሆኑ እናውቃለን። ለዛው አብርሃም ትክክል ካልሆነ ጂኦግራፊ ነው የወጣው። ምናልባት ጣዖት አምላኪዎች ሊሆኑ ይችላሉ ቤተሰቦቹ። ግን ከዛ ስፍራ መውጣት አንዳንድ ነገሮችን መልቀቅ አንዳንድ ነገሮችን መሸሽ ከአንዳንድ ነገሮች ስለማይመጥ ነኝ ብሎ መሄድ ትርፍ እንደሚያመጣ እናምናለን ወይ? ማጣት ማግኘት እንደሆነ እናውቃለን ወይ? ለብዙ ፈተና የዳረጉንን ጓደኞቻችንን ሞክረን ማናቃቸውን አመጾች እንድንሞክር ያደረጉንን ጓደኞች በመተው ውስጥ የእግዚአብሔር ወዳጅ መባል እንዳለ እናውቃለን ወይ? ብዙ ወዳጅ እንተዋለን፣ ብዙ ወዳጅ እንድንተው እንጠራለን። የሂሳብ ቀመሩ ይሄ ነው፣ ብዙ ጓደኛ ተይ፣ ብዙ ጓደኛ ተው እንባላለን። ትተን ስንመጣ ምናልባት አንድ ሰው ከኛ ጋር ላይኖር ይችላል፣ ግን የእግዚአብሔር ወዳጅ እንባላለን። ሙሴም በዚህ ስሌት የጸና ሰው ነው። በእርግጥ በዕብራውያን ምዕራፍ 11 ላይ የተጠቀሱት አባቶች እና በማርቆስ ወንጌል ምዕራፍ 8፡34 ላይ እየተጠቀሰ ያለው እምነት ሁለት አይነት እምነት ነው። በማርቆስ ምዕራፍ 8፡34 ላይ የሚጠቀሰው እምነት የሚያድን እምነት፣ ስለ መዳን ሳልቬሽን ስለምንለው ነገር የሚያወራ ክፍል ነው። ክፍሉ አውዳዊ ፍቹ እሱ ነው። ምዕራፍ 11 ላይ ደግሞ ያለው እምነት የሚለው ፍቺው ደግሞ ወይንም ደግሞ ስለምን አይነት እምነት ነው የሚያወራው ስንል የሚጸና እምነት ወይ ደግሞ በጽናት የሚራመድ እምነት ነው የምናገኘው። ስለዚህ ለመዳን ይህ ስሌት ሰርቷል። ሁለቱን ያዛመድንበት ምክንያት ለመዳን ስንድን፣ ወደ ኢየሱስ ክርስቶስ ስንመጣ ነፍሳችንን እናድናለን፣ ነፍሳችንን እናቆያለን። ሰው በጣም ደስ የሚል ቃል ነው ያለው። ሰው ለነፍሱ ቤዛ ምን ሊያደርግ ይችላል አለ ጌታ ኢየሱስ፣ ምን ሊሰጥ ይችላል። ይህንን አምነን ነው እዚህ ጋር ቁጭ ያለው። ምንም ማድረግ ስለማንችል ነው የዘመር ነው። ምንም ማድረግ ስለማንችል ነው እናመሰግናለን ብለን ህይወታችንን በምስጋና የሞላ ነው። ለነፍሳችን ምን ልንሰጥ እንችላለን? እምንወጣው ተራራ የለንም። እምንወርደው ሸለቆ የለንም። “ራሳችሁን ካዱ ብሎናል ራሳችንን ጥለን ራሳችንን ሰውነታችንን የምንጎዳበት ስለ ጽድቅ ብለን የምናደርገው የቀረ ነገር የለም። ኢየሱስ ክርስቶስ ሁሉንም ፈጽሞታል። ምንም የቀረን ነገር የለም። ምንም ለነፍሳችን ቤዛ የሚሆን ለጌታ ልንሰጠው የምንችለው ነገር የለንም። ነገር ግን በዚህ እምነት ከጀመርን በዚህ እምነት ካመንን መንፈሳዊ አቆጣጠር ይሄ ነው ብለን ከተረዳን ስንኖር ይህ የእግዚአብሔር ቃል መርህ አይቀየርም። በዚህ ቃል ላይ ያለው የእምነት ህይወት ወይ የእምነት ትርጉም ዕብራውያን አስራ አንድ ጋም ይሰራል ማለት ነው። ነፍሱን ሊያድን የሚወድ እርሱ ያጠፋታል። ነፍሱን ስለ እኔና ስለ ወንጌል የሚያጠፋት ደግሞ እርሱ ያኖራታል። ባለፈው ሳምንት ደጋግሜ ያልኩት ቃል ነበረ። ይህ ቃል ሰው ሲረዳ ይህ ቃል ወጣት ሲረዳ ይህ ቃል ከገባን ደስ የሚለንን ሳይሆን ደስ የሚለውን የምናደርግ ሰዎች እንሆናለን። ደስ የሚለንን ነገር ሳይሆን ቅዱስ የሚያደርገንን ነገር እናደርጋለን። የምንፈልገውን ነገር ሳይሆን የሚፈልገውን ነገር እናደርጋለን። ስለዚህ ባጭሩ፣ በመንፈሳዊ አቆጣጠር ወይ በመንፈሳዊ ስሌት ህይወታችንን መክተት አለብን። አንድ ምሳሌ እናንሳ። ሙሴ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ህዝብ ጋር መከራን መቀበል ምን አለ መረጠ ይለናል መጽሐፍ ቅዱስ። ከእግዚአብሔር ሕዝብ ጋር መከራን መረጠ። በመንፈሳዊ ስሌት ደስታን ዓለም የምትሰጠንን ደስታ ስንተው ዓለም የምትሰጠንን ጊዜያዊ እርካታ ስንተው ጊዜያዊ ነገሮችን ኖ ብለን ስንሄድ የሚገጥመን መከራ ሊሆን ይችላል። ስለይቱ ግን ልንገራችሁ ሙሴ ከእግዚአብሔር ሕዝብ ጋር መከራን መረጠ ይልና በሚገርም ሁኔታ ደብረታቦር ላይ የተገለጠው ሙሴ ነው። በክብሩ ተራራ ጌታ ኢየሱስ ክርስቶስ ከነ ኤልያስ ጋር ሲያወራ ደብረታቦር ላይ ታስታውሳላችሁ አይደል? ጴጥሮስ የተናገረበት ስፍራ ላይ አእምሯችንን እግዚአብሔር እንደዚህ ያድርግልን። ያ ደስታ፣ ጊዜያዊ ደስታ፣ አጭር ደስታ፣ ስሌቱ መገልበጥ አለብን። የሚሰራው እነዚህን ኖ በማለት ነው፣ እነዚህን በመቃወም ነው። ምድር በምትሰጠን፣ ዓለም በምትሰጠን ነገሮች ባለመሸወድ ብልሆች ሆነን ጸንተን በመቆም ነው የምናተርፈው። ብዙ ጊዜ ሲባል ወይ በማህበራዊ ሚዲያ የምናየው ነገር አለ አይደለ፣ አሁን እኔ በጸጋ ድኛለሁ። ኢየሱስ ክርስቶስ የዘላለም ሕይወት ሰጥቶኛል። ስለዚህ እንደፈለኩ መኖር እችላለሁ፣ እንደፈለግኩ መመላለስ እችላለሁ የፈለግኩትን ኃጢአት አደርጋለሁ እንደፈለግኩ መግባት እችላለሁ፣ እንደፈለግኩ መውጣት እችላለሁ። የሚሉ አስተሳሰቦች ኖርማል እየሆኑ መጥተዋል አይደል፣ መደበኛ እየሆኑ መጥተዋል። ወይንም ደግሞ ገሌኮ ክርስቲያን ነው ሲባል ድሮ እንደነግጥ ነበር ወይ አልኮሊክ ሆኖ ክለብ እየሄደ እየጨፈረ እየጠጣ ምናምን፣ እንዴ እንትና እኮ ጴንጤ ነው ከተባለ እንደነግጥ ነበር። አሁን ግን አንደነግጥ ምን ማለት ነው? ጴንጤም ሆነ መጠጣት ትችላለ፣ ጴንጤም ሆነ ክለብ መመላለስ ትችላለ፣ እንደበለ መሆን ትችላለ የሚል አስተሳሰብ ሳናቀው አንሪትን ሆኖ አልተጻፈም እኮ ማንም ማንንም ጽፎ አልሰጠንም እኮ። ግን በወግ በልማድ በአንዳንድ ነገር አእምሮአችን ላይ ይዘነዋል አንደነግጥም አንዳንድ ወንጀሎች ክርስቲያኖች ሲሰሩ አንደነግጥም። እኛም ስናደርግ ያለን ነገር ለምን ይሄ የሆነ፣ ይሄንን የሂሳብ ስሌት ይሄንን የሂሳብ ስሌት ትተነዋል። ለምንድን ነው በሙስና የምንዘፈቀው? ማጣት እዚህ ምድር ላይ ሀብትን ንብረትን ስለ ጌታ ስለ እውነት ብሎ ማጣት፣ በሰማይ ብል ዝገት ሌባ የማይሰርቀው ሀብት እያከማቸን እንደሆነ እንዘነገዋለን። ስሌቱ ግን ምንድን ነው? ስሌቱ እንዴት ነው? መንፈሳዊ ስሌቱ እንዴት ነው? አይ እኔ ስለ እውነት ስለ እግዚአብሔር ስለ ጽድቅ ብዬ ይህንን ገንዘብ አልነካም ሰው ሲል፣ ሰማይ እያከማቸ ሰማይ ባለጠጋ ይለዋል፣ ሰማይ ሀብታም ይለዋል። እዚህ ግን ያንን ብር በመተው ምክንያት ከጓደኞቹ በታች ሊሆን ይችላል፣ ባስ ተጠቃሚ ሊሆን ይችላል፣ ከባስም ወርዶ በእግረኛ ሊሆን ይችላል። አንድ ቦታ ተጠርተን አንሄድም ስንል፣ አንድ ቦታ ኢንቫይት አድርገውን አይ አንገኝም እዚህ ስፍራ ስንል፣ አዎ በጓደኞቻችን ዙሪያችን ላይ ባሉ ሰዎች ይህንን አናደርግም ስንል እኛ ፋራዎች ነን። ፋራ ነሽ፣ በቃ ፋራ ነህ አንተ እንዴት ደይ ፓሪ አመጣ ግን ይሄንን ደግሞ ኖ ስትሉ ይሄንን አልፈልግም ደግሞ ስትሉ፣ ሰማይ አራዳ ትባላላችሁ። በጣም አራዳ ገብቷችኋል። በጣም አራዳ ናችሁ፣ የገባችሁ ናችሁ፣ የነቃችሁ ናችሁ ይላል እግዚአብሔር። ስለዚህ ነፍሱን ሊያድን የሚወድ በአጭሩ ዋና ውስጥ ገብቶ ራሱን ለማዳን የሚፍጨረጨር ተደፍቆ ይቀራል። ውሃ ጠጥቶ እዛው ሞተው ይቀራል። ለላይፍ ሴቨር የሚመች ህይወት እንኑር ላይፍ ሴቨር ገብቶ ዳይቭ አድርጎ እንዲያወጣን ራሳችን አንፍ ጨርጨር ትግሎች ካሉብን ተግዳሮቶች ካሉብን ልባችንን ለእግዚአብሔር እንክፈት፣ ለእግዚአብሔር እናሳይ። እግዚአብሔር ሆይ ይህን ነገር አቅቶኛል፣ ይህ ነገር አልቻልኩም፣ በዚህ አቅጣጫ መለወጥ እፈልጋለሁ። እግዚአብሔር ሆይ በህይወት ይህንን እንድታመጣ ይህንን እንጨምር እፈልጋለሁ ብለን እግዚአብሔር ፊት እንቅረብ፣ ለእግዚአብሔር ይህን እንንገር እንጂ አቆጣጠሩን አንገልብጠው አቆጣጠሩን አንገልብጠው። እዚህ በጣም እየጨፈርክ በዚህ በጣም እየደነሰ በዚህ በጣም እየጠጣ እዚህ በጣም ብዙ አመፃዎችን እያደረገ እዚህ በስጋዊ ደስታ ክላይማክስ ላይ ደርሶ ዲዩቲንክ ሰማይም ደስተኛ ይሆናል። ይህ ትክክል አይደለም። ይሄ እግዚአብሔር ጻድቅ አምላክ አይደለም እንደማለት ነው። ስሌቱ ይገልበጥ። ስሌቱን ሁልጊዜ እናስበው። ሊርበን ይችላል። እሺ ሊረባችሁ ይችላል። በጣም ሊረባችሁ ይችላል። አንደርማይን ትደረጋላችሁ፣ በጓደኞቻችሁ በጣም ትናቃላችሁ። በጓደኞቻችሁ አትረቡም ልትባሉ ትችላላችሁ። ግን የመረጣችሁት ጆርኒ ይሄ ነው። ይህንን ይመስላል መልኩ፣ ይህንን ይመስላል የመረጣችሁት። ኢየሱስ በዚህ አይነት መንገድ እንድትሄዱ ነው የሚፈልገው እና ይህንን መንገድ ደግሞ ስትሄዱ ፊድባኩ ከዓለም ይሄ ነው ግን ሰማይ በጎ ታማኝ ባሪያ የምትባሉ የድል አክሊድ የምትቀበሉ ሽልማት ከእጁ የምትቀበሉ ባለድሎች፣ አሸናፊዎች ትሆናላችሁ። እግዚአብሔር ይርዳ። ሁልጊዜ መጠንቀቅ ያለብን መጽሐፍ ቅዱስ ላይ የመጀመሪያው መጽሐፍ ቅዱስን የተረጎመው ሴጣን ነው ታውቃላችሁ። የመጀመሪያ የመጀመሪያ ትርጉም ስናፈታት ወይ ሄርሜኔቲክስ የተጠቀመው ሴጣን ነው። እግዚአብሔር ትእዛዝ ሰጣቸው። ከዛ ትእዛዙን ኢንተርፕሬት አደረገው መጥቶ ይህንን እንዳትበሉ እኮ ያላችሁ እንደዚህ ስለሆነ ነው እንደሱ እንዳትሆኑ ነው ብሎ እነሱ አልተረጎሙም እኮ። የመጀመሪያው ሄርሜኔቲክስ ያስተማራቸው ቁጭ አድርጎ ስነ አፈታት አንደኛ አውድ በጠበቀ መልኩ ምናምን እያለ ስነ መለኮት እንደምትማሩት ማለት ነው ያስቀመጠላቸው ሴጣን ነው። አንድ ሰው ምን ሲል ይህንን ትርጉም ኤንኤስቲ ኒው ሰርፓንት ትራንስሌሽን አሉ አዲሱ የዘንድዎን ትርጉም ማለት ነው አዲሱ መደበኛ ትርጉም እንደምንለው አሁን ይህ ነገር ነው ህይወታችን ላይ ያለው ብዙ የመጽሐፍ ቅዱስ ክፍሎች ሚስ ኢንተርፕሬት ተደርገዋል አላግባብ ነው ፍቺ የሰጠናቸው አላግባብ ነው የምንረዳቸው እንጂ ቤዚክሊ ክርስቲያን ስንሆን፣ ስንጠመቅ፣ ኢየሱስ ክርስቶስን ስናምን ይህንን አይነት አቆጣጠር ሊገባን ይገባል። አሁን ማይንድ ሴታችን እንዲስተካከል፣ አቆጣጠራችን ይስተካከል፣ አቆጣጠራችን ይስተካከል፣ አስተሳሰባችን ይስተካከል። በጣም ስንሳሳ ለዓለም በጣም ለመሰብሰብ፣ ገንዘብ በጣም እውቀት ለመሰብሰብ፣ በጣም ክብር ለመሰብሰብ፣ በጣም ጎበዞች ለመባል፣ በጣም ዝነኞች ለመባል ስፍስፍ የምንል ከሆነ ሁሉን ነገር የምንሰበስብ ነገር ከሆንን ደስታም፣ ሁሉን ነገር የምናግበሰብስ ከሆንን ነፍሳችንን እያጣናት ነው። ስለ ጌታ ስለ ወንጌል ደግሞ ብለን ብዙ ነገሮችን ስንተው፣ ብዙ ነገሮችን ስንለቅ፣ ብዙ ነገሮችን እየጣልን ስንመጣ እያተረፍን ነው። ይሄ ስሌት በአንደኛውም ክፍለ ዘመን በዚህ ዘመንም በኛ እድሜም ይሰራል። እኛ ሜቢ ወድቀን ይሆናል። እኛ ምናልባት ደክመን ይሆናል። እኛ ምናልባት አልተገበር ነው ይሆናል እንጂ የእግዚአብሔር ቃል ይህን ነው የሚያስተምረን። እግዚአብሔር ይርዳል። ስለዚህ ጥቂት ደቂቃ ይህንን ነገር እያሰበን በመንፈሳዊ ለካ በመንፈሳዊ ዓለም ማጣት ማለት ምንድን ነው ማግኘት ነው አለ በጣም ማከማጀት ማለት ደግሞ መርዳት ነው። ማገዝ ነው። ለሰዎች መኖር ነው። ስለዚህ በጣም ስለዚህ ምድራዊ ሕይወታችን ማስዋብ ሳይሆን ሰማይ የሚባል ነገር አለ። ከዚህ እድሜ ጀምሮ ከዚህ ወጣትነቴ ጀምሮ ማሰብ አለብኝ። ይህንን ብለን ይህንን እያሰብን ጥቂት እንጸልያለን።